ሰምተሻል እንደዚህ ነው የምትባዩ እኮ አረብ ሀገር ጥርዝ ሆነሽ እንደዛ ሀላኒ ካሄደሽ ከወንድ ጋር ብትጃጃ ይኑረሽ ይቺ አረብ ሀገር ጥርዝ አሮጌት ነው የምትባይሸው እስተኛው አሰደብሽን ማለት ነው ይሄን አውቀሽ ግቢ ስለዚህ ዛሬ የመጣሁት በሷ እና በሷ ነው ያው እንግዲህ ቡታጀራ ላይ ደግሞ የሆነ ሸበላ ጋር ጎብለል ጎብለል እያሉ ነበረ። ጎብለል ጎብለል ትየዋ ደግሞ ያችኛዋ ትየዋ ትየዋ ልበለተላቸ የትም ሀገር ኢትዮጵያን ዙሪያለሁ አለች። እንዲያ ሀገሬ እንደ ቡታጀራ የለም ማለች ጥሲ ሁሉም የተወለደበትን ይወዳል። ማየል እንገርሽማ ቀበሬ ዴብረፋራ ፍታት የሳይንት ምን ትጠቀሚያለሽ? ያለሽ አንችን ትልብሟ ብሏል። ግባሽ እኔ መጥቼ ቡታጀራ ባየቡን አይመቸኝም። ወቂ መጥቼ አዲስ አበባ ልኑር ብላ አይመቸኝም። ወቂ ሄጄ መካነ ሰላም ዋቅደላ ሳይንት ላይ ልኑር ትል ግን ወይ አገር ይላል። አሁን ግባሽ ሁሉም ባገሩ የማይኮራ የማይናገር የለም። የራስሽን አገር አሞግሰሽ የሰው ሀገር ጸጋዋ ውበቷ ቡታጀራ ተምቲ አገራችን ጸጋው ብለሽ ብታወረሽ ይሻልሻል ጥቅልል አድርገሽ ማለት ነበር። ለምንድ ነው ይህን ያልኩብሽ? ምክንያት አንድና አንድ አለኝ። ቡታጀራ ላይ ብቻ ነው ሀገር፣ ንጹህ ሀገር ያለው፣ ንጹህ አየር ያለው፣ ንጹህ ሰው ያለው ሰላም የት ነው የተዘፈነለትም ሆነ የተነገረለት? በዓለም ወሎ ነው። ማየ ወሎ በዓለም አንደኛ የተነጋገሩበት ወሎ፣ ወሎ ሴት ተብሏል። ወቂ ካለባበሳቸው፣ ተውበታቸው፣ ወይባቸውን እየሞቁ ያ ሰላም ሙ የደረቀ እንጨት እዚህ እንደምታዩት በቲክቶክ ላይ አይመስላችሁ። ደግሞ የደረቀ እንጨት አይደለም ወይባ የሚሆነው አውቃችሁ ይሄ እዝህ ያው ስለሌለ ውሃ ርሰው ምናምን፣ ውሃ ውስጥ ነክረው እንደዛ ነው የሚያደርጉት። ቀጠሯ ሲዘው ውሃ ይነክሩታል፣ እንደዛ ነው። አገራችን ላይ ግን ጠቢኡን፣ እንጨቱን ቆርጣችሁ ነው የምትሞቁት። ጋባሽ ሙያ ጠነዛ። እዚህ ደርቆ አሮ የመጣ እንጨት አይደለም፣ በውሃ ተዘፍዘፎ የምንሞቀው አይደለም። እያንዳንዳችሁ ማለት ነው እኔ ባገሬ ላይ ንዘበን ማሉ ይሄ ግተስ ታኔ ማልፎ አያት ቅማቶች የሚያረጉት ነው። ይሄ ገባችሁ ወይባ ለወሎ ሴት ውበቷ ነው። ሹሩባዋን ተሰርታ ቅቢዋን አላ ሰርጋ ወይባን ትሞቃለች። ይሄ የወሎ ሴት ተብላ ተብላ ያበቃበት ነው ግን በአሁን ዘመን ደግሞ የደረቀ እንጨት አምጥተው ቲክቶክ ላይ ወይባ ይበናል። ወይባ አይደለም ጭስ ነው የሚባለው፣ በሀገራችን ጭስ ነው የሚሞቀው። እንግዲህ አሁን ምን ወይባ ምን አለው? ቤተ ቀብቶ መሞቅ ያለ ነው ድሮውንም ነው ከጥንት ነው በየት በቅማቶቻችን ያለ ነው። ይባችሁ ስለዚህ እንግዲህ ማያም ማለህም ማለ ወዘላዋ አገሬ ይበልጣል ብላና አለች እኛም ሀገራችን ይበልጣል ለማየ እኛም ሀገር አለን የሚታይ በርቆ ብላለች። እውነትም ዘፋኛዋ እኛም ሀገራችን ኮራ፣ ደልቀቅ፣ ፈታ አገራችን ይበልጣል ብላን እናናገራለን። እኛም እንዴት ነው የምንናገርበት? እኔ ልንገራችሁ ተዚህ ሄድ አዲስ አበባ 15 ቀን ተቀም ተመልሼ መልሼ ተቀምጫለሁ። ወይ ሀገሬ ነው ያልኩት። ሽታ የለውማ ነፋሻ ነው። ይሄ የግድ መውደቂ ሀገር አገር ነው እንደ ብያለሁ። የብድና የውሻ መውደቂ ሀገር ነው ብያለሁ። ይሄን ያውቃችሁ ገቡ ማለት ነው። ስለዚህ እያወቃችሁ ሁሉም ሀገሩን እንደሚወድ ጠንቀቅ አድርጋችሁ ነገሩልኝ ለፍላና የተንብ የተንብ እርጥብ ስጋ ያልተቀቀለ ወይንም ያልበሰለ ስጋ ስለበላችሁና ስለሆነ አላቅም እንጂ ሌላ ነገሩን እኔ በራሴ እንደ አንድበቴ እንደ ማንኛውም ሰው የአገራችን ብለሽ ብትናገር ያምርብሻል። እኔ አሁን ዝም ብዬ ለመፎገር እናገራለሁኝ እንጂ አዎ፣ ማንም ሀገሩን ያሟቅስ። አልገባሽ ለመፎገር ነው፣ ወሎ ወሎ እያልኩ የምናገረው እንጂ ልግባሽ፣ ልንገርሽ አልኩ ኢትዮጵያ ሀገሬ ናት። ታጠቃለል ይሄ የተለየ ሀገር ይሄ የተለየ ሀገር ብዬ አይደለም የምኖረው ኢትዮጵያ ላይ የራሴ ና የራሴ ሁሉም ግን ከላማ ይለያያል፣ ቋንቋ ይለያያል እንጂ ይሄ ያው ዋና እያደም የፈጠሩትን ቦታ ይሄኔ ሀገር ይሄኔ ይሄ ነው። አንቺ ነሽ ምድር የዘረጋሽ ወይኔ የምቤት ቤት አላህ ስብሀነ ወተዓላ ነው ምድሩ ነው የዘረጋው። አላህ ስብሀነ ወተዓላ ነው ምድሩ ነው የዘረጋው። ለእንግዲሽ ትምህርቶ ሰጅ አንድ እና አንድ እነግርሻለሁ ትምህርት ወስዶ ለሰው ልጅ ማገናዘብን ጭንቅላታችን ላይ አርገን ማሰብን መፈከርን ይኑርብን ራሳችን ላይ ማለት ነው። የኔ ሀገር ውብ ናት፣ የከል ሀገር እንዲህ ያለሽ ቆሻሻ ናት የመናገር ቆሻሻ ይተሻል ራስሽ እስቲ ሀገሩን አደር ሸረታ ያልኩበት ቦታ የለኝም፣ እንዲህ ሀገር የለም ያም ሰው አጠገብሽ ያለው እኮ እንደ እቺን ያዝ ዲፈንቅሎና ነው እንጂ፣ ወላይ በሰዓት ነው ይመለሰ ነበር አጠገብሽ። ወላይ እኔ አገሬ ብሎ የሚፎከሰው በጣም ነው የሚጣላ። ግን እሺ ለራሴ ዝም ብዬ ለዚህ ለታይታ ብዬ እንጂ የምናገር ወላይ እኔ አገሬ ብሎ የሚፎከሰው ኢትዮጵያ ኢትዮጵያ ምን እንዳሉ ታውቃላችሁ? ከዚህ አረቦች እንኳን የሚሉት ምንድነው ምንድነው? እንዴ ኦሮሞ ወላማራ እንደ ትግሬ ወለሜን እንደዚህ የሚሉት አይደለም። ስለዚህ የራሳችን የዘር መንዘር የመቀላቀል ንግግር ስለሆነ ተው ነው። አሁን ይህንን የተናገርኩበት በሶሻል ሚዲያ ላይ ሀገሬንም ያህል የለም ብላ ተናገረች። እኔም ሀገሬንም ያህል የለም እንግዲህ፣ እኔም በቤት ሁላችንም ሀገራችንን እወዳታለን። ሁላችንም እኔ አሁን መካነ ሰላም መቅደላ ሳይንትን ይሄ ነው ብትይኝ፣ እኔ ዝም ልብልሽ ነው እንዴ? አልልሽ እኔ እምብርቴ የተቀበረበትን አገር ወዳታለሁ። ወላሂ በጣም ነው የምወዳት፣ እንዳንቺው ማለት ነው። ግን ኢትዮጵያዊ ነኝ ጥቅልል አድርጌ፣ ኢትዮጵያዊ ለመኖር መኖር የምፈልገው በሀገሬ በመካነ ሰላም በመቅደላ ሳይንት ነው። ሀገሬ ይብለሽልም። አንቺ ምን የሚያው ሀገር አለ እኛ ሀገር አለን። የሚታይ መሩቁ ብሏል ዘፋኝ። ምንና ሀገር የለለ የለም ዘመድ የለለ የለም። ስንት ሀገር አት ስንት ሀገር አዳርሽ? ጎንደር ሄደሻል፣ ደሴ ሄደሻል፣ በዛው በሀገርሽ በክልልሽ ላይ ሄደሻል ይላል። ይሄድሽበትን እንግዲህ ተከታትለን አላየንሽም ከገጠር ገራና ላይ የነሽ እንግዲህ ያየንሽ እንሁን እንሁን እንሁን ትጎመኛ ይተንሻል። አንቺ ነይቶ ደግሞ ሄደሽ አታሰድቢ ያገራችን አንቺ ሀብላ ዝም ብለሽ ዙ ተመለሽ፣ እናዛው አዲስ አበባሽ እህ ይሄ ከሌን ከሌ ከሌን ከተከለ ያገናኝ ዝም ብለሽ አሁን ነባና እንትና ቶሎ አጋጥሚ፣ ቶሎ በይ ነባንና ማናስማ ማነሱ ኤንዴኬ ጀምረው ይሻል ቶሎ አጠጋሮ ተጣልተሻል። ተሱ ለዚህ ነው እስከ ዛሬ ታገናኛል ነበረ። ለዚህ ነው ለካ በለው በለው። ይቅርታ ይቅርታ። እንደዚያ ትሆን ለካ ቶሎ ታገናኛቸው ነበረ። ኤንዴኬ ጋር ስለተጣላሽ ነው አንቺ ተማንኛው ሰው አንዱ ቲያኮርትሽ ሰው ሄደሽ ካልመሰለ ሰው ጋር ተለጥፈሽ አገርና ሰው ተሰግድ ያለሽ ረን እንጃ። እኔ ሰው ማለት የወላሂ ህዝቡን የሚወድ አገርን የሚወድ ሰው ነው፣ ሰው ማለት ነው። የእኔን ሀገር አቆሻሻ የእሷን አካባቢ ማሞገስ እኔ አልቀበለውም፣ ወላ አልቀበለውም።